እኔ እንደ ያለ ቀልድ አይመቸኝም። እንደ ጥሩ ቀለጠ ቀልድንማ አንተ ቀልዳት እንጂ አንተ ቀልዳት። አንተ በሁለት ሺህ ብሬ እኮ ነው የቀለድከው በመድረክ ሁለት ሺህ ብር አግኝቶ ነው አይደለም። በዛብ አንተ መቼም ገንዘብ ካገኘ ምንም ነገር ታደርጋለህ። እንትን አይደል የደበደብከኝ? ልነሳ፣ እንገናኛለን። በዛ ምን አለ በነፃ ባገኘው እንዲህ ነበር። ቢከፈለኝማ የሶፋ አይደለም ያልጋ ቁራኛ ነበር። እሺ ማደርግ፣ ጭራሽ ዛቻ። ከመቼ ጀምሮ ነው የአደባባይ ሯጭ? አደባባይማ ቢሆን ኖሮ አፈር የጫነ ሲኖ ትራክ ይገላግለ ነበረ። ባልተፈቀደ የሳይክል መንገድ ውስጥ ገብቶ ነው እኮ ለእኔም ኪስ ዕዳ ጦስ የሆነ፣ ጋሽ፣ የራሳችን ሜዳ ላይ እኮ ነው። ትት መጣ ሳይባል አስፋልቱን ለቁ መቶ ላይ ነው የተከመረው። እኔ እኮ ስነቃ እንደው ደህና ሙክት ይጠብቀኛል ብዬ ነበር ያሰብኩት። እዚህ እንዳለ የተከበብኩት በማይበሉ የበቅመንኩት ያደረገው የልጅ ይበላል ይበለን እንደ ተውት፣ አንድ ሳምንት ይተኛና በራሱ ጊዜ ሲሻለው ይነቃል። አልኩ ማን ይሰማኛል? ይኸው ቀስቀሳችሁ ታሰድቡናላችሁ። ይበለን ተላላን። የምን መተኛት? የምን መተኛት? ይነሳና ብሬን ይመልስልኝ። ብሬን ሁለተኛ ነው እንዲወጣሁት። እኔ እኮ ወርቅ ያጠልቅኩ መስሉኝ። ይሄድሽ ከትራ ካልወጣም፣ ገና መሙ ላይ ነው የምንም። አረ እኔ ደህና ነኝ። ይኸው ህ እ አንተ ሰውዬ ደህና ከሆንክ ብሬን ስጣኝ። አባቤ ለክፉም ለደጉም ግን የገጩት ታርጋ ተይዟል። አዎ ትፈልገዋለህ? በቃላችን ይዘነዋል። ዘጠና ዘጠኝ አርባ ሶስት ወይ ምን ይሰራልሃል? አይ ምናልባት እንኳን የሆነ ነገር ቢፈጠር ለመክሰስ እንዲመቸን ነው። ተከሳሹማ እራሱ ነው። ለምንድነው የሚከሰሰው? ማነው የሚከሰኝ ሩጥ የሚለውን ምልክት አይቼ አይደለም እንዴ? በዛ ሰፈተልክ። አስፋልቱን መንገዱን ለቆ መቶ ላይ ቴሌ በሳይክል ነው ብስክሌት የተከመረብኝ። ዝም በል አንተ ዝም በል! ሩጡ የተባሉት በዛ መንገድ ላይ ብስክሌተኞች ናቸው። አጅሬ፣ የመሮጫ መንገድህን ትተህ ብስክሌተኞች መንገድ ላይ ገብተህ እና እኔን 2000 ብር አስከፈልከኝ ቅጣት። ያለ ቦታው ሮጠህ ባልተፈቀደልህ መንገድ ሮጠህ፣ አሁን ደህና ሆነሃል። ወደ ጤንነት ተመልሰሃል።

ነገር ታክሲ ስትጠቀም ባትሪ ላይ እንዳትቀመጭ። ውለት አመለሽልኝ፣ እቴ ደግሞ አንቺ እንዴት አድርገሽ ነው ውለታውን የምትመልሺው? እኔ ደግሞ ጥሩ ጥሩ ምግብ እያበለው የወርድና ዳሌ ባለ ቤት አደርግሻለሁ

ምንድን ነው እግዚአብሔር ይመስገን እንትን ፈልጌ ነበረ ታሪኳዬ እራስሽን እንድትሰጪ እንፈልጌ እራሴንማ ለባለቤቴ ከስንት ዓመት በፊት ሰጠሁት እኮ ታሪክዬ የእኔ ብቻ ናት አንቺ ግን ምን አስበሽ ነው ለምን ፈልገሻል እኔ ለምን እፈልጋታለሁ ደግሞ ለምን አስበሽ እኔ ፀጉርሽን ፀጉሯን እንድትሰጠኝ እፈልጌ ነው ፀጉር ጭራሽ ውበት መዋዋስ ጀመራችሁ ሻሼ ተፈጥሮ አይሰጥም፣ አይዋስም፣ አይሸጥም። ውይ እስኪ ዝም ብለሽ የትኛውን ፀጉር ነው የምትፈልጊው? እንደዚያ ነው እንትና፣ ባለፈው እንኳን አጥበሽ አስጥተሽው የገመድ ላይ ወድቆ እኔ አንስቼ እ እ እ የታሪኳ እየጸውር ብዬሽ አላሰጣሁትም። ታዲያ የማንሄሩን አትሄድም? እንደ አዎ የማንሄሩ እኮ የትኛውን ነው የፈለግሽው እ ለሠርግ የማደርገውን ነው ወደ ሥራ ስሄድ የማደርገውን? የትኛውን ቀለም ያለውን? የት ንገሪው አ የሆነው ይሁን ብቻ እዚህ ላይ ብቻ ይቀመጥ እንጂ ምን ችግር አለው ይሁን ነው ይሁን እማመስጠት ገንዘቤን ለማንም እያወጣሽ በትኝ ለማንም አድ ኔ ገንዘብ አልጠየኳትም ምን አይነት ነገር ነው ፀጉር ነው ስልኩ ያልኳት ቢሆንስ ዛሬ አንቺ ፀጉሯን ከጠየቅሽ ነገ ደግሞ ይበቃል መቶ እኔ ጺምህ ልዋሰው ማለቱ አይቀርም እንደዚህ አይባልም። ዝም በል በፍርዱ። ለምንድ ነው የማይባለው? ይባላል እንጂ እንዴ። በኋላ አንቺ መስለሽኝ ብሳሳትሰ በፍርዱ ያልከሰከሰ ልታስ እንዴ? አይ ይሄማ የጸጉሩ ብቻ አይደለም የሆነ ውስጥ ሀሳብ አለ እንጂ ጸጉሩን እሷ ላይ አይተ ታሪኳ መስላል ልትሳሳት። እኔን አይተ በሱ

ለምን? ስለሚያውቁት በስራ ሰዓት እየዞረች ነው ተብዬ ደግሞ እንዳልገመገን ፈርቼ ነዋ። ታሪኳ መስሪያ ቤትሽ እኮ በስራሽ እንጂ በጸጉርሽ አይደለም የሚገመግሙት። እንደው ባታወራ። ቆይ፣ ይሄ ሁሉ ድካምና ልመና ለምንድን ነው? ወዴት ልትሄጂ? ምንድን ነው? ትንሽ በደምብ ተሻሽላቸዋል። እኛም እኮ እንዳትመኙ ነው ከተማችንን ውብ ያደረግናል። እሺ ታዲያ ታሪኳዬ የት ልሄድ? ጥሩ መንፈስን የሚያድሱ የሚጎበኙ በቃ ውብ የሆኑ ቦታዎች አሉ። እነሱን እንጎበኛለን። ለአሁኑ ከከተማችን እንጀምራለን። ቀጣይ ደግሞ ወደ ሌላ ከተማ እንሸጋገራለን። እሺ ለጥቆማሽ በጣም ነው የሚያመሰግነው፣ ታሪኳዬ ፀጉሯን ትሰጪ ትሰጪ ፀጉሯን

የአካባቢ አዲስ ሆቴል ተከፍቷል እንዴ? ምንድን ነው መታመላለሱ? ጥቅል ፓኬጅ ወጥ ነው ጋሽ ዬዋ። የሳምንት ነው የወር? ጊዜው እለታዊ ነው። ኧረ እለታዊ ይሄ እለታዊ ብላችሁ ያቀረባችሁት ልካስገባቸው። ቤት ብትወስዱት የአመት ፓኬጅ ነው። ስተማታ ስለማንኖር ጠብስቅ አርገ። እኔስ ጠብስቅ አርገ ብላ። እሺ ልጆችስ? ልጆቹ እንደ ፍጥርጥራቸው ጋሽ ዬዋ። እትዬ እርስዎ ነው ለእኛ ደራ ይሰጡ። አሀ ዛሬ እዚህ ቤት የለንም እያላችሁ ይህ ነው። ጋሽ ያራ ብዬሽ እህት እኮ መቼም ይህ በርሶ ነው አይደል የወጣው? ይደሩ እና በርና መስኮት መዘጋቱ ጋሽ እንግዲህ አደራ፣ ወጡ እጅ እጅ እንዳይል አሞቁት። ተተረፈ ደግሞ ፍሪጅ ያስገቡት። ማላገጡን ተዉትና፣ የት ማጋ ቆየት ነው የምትሄዱት? እንትን ነው ንፋስ፣ ዊንድ ልንቀበል፣ ዊንድ ልንቀበል። ታዲያ ባዶ እጃችሁን ነው እንዴ? ጉንጉን አበባ ይዛችሁ ነው እንጂ አስቡ። ጋሽ እየዋ አበበ ውዛ ስላለ አያስቡ ሂዱ። እሺ ግን ራሳችሁን ከየወፍጮ ቤቱ ከሚነሳ አውሎ ነፋስ ጠብቁ። ሚ ሚ ሚ ሚ ተከተሉ ተከሸጉን፣ አበጠሩ አነፈስን። አረ ተው፣ አረ ተው አንተ፣ በረፍት ሰዓት ስለ ስራ ተውራ ነገሩ፣ አመል አይለቅ። ምን ያለቃ ተብዬ ነው? በእናትህ ከዛሬ ነገ ገንዘብ ሰጣችኋለሁ እያለ አሸን አሸን ሰው። ዛሬ ስለ ደሞዝ የምናስብበት ቀን አይደለም።

ወንዝሩ በባለፈው አቂሞ በቃ አስቀርቷት እንዳይሆን ስንት ሰዓት ነበር የቀጠርናቸው አምስት ሰዓት አሁን እኮ ገና አራት ሰዓት እ አራት ሰዓት ነው ገና ታዲያችን ምንድን ነው ብቻዋን ሲያክለፈልፍ ያመጣ ፍቅር ነው ክንፍ ፍቁን ያረኳት እንደ ጤፍ ብቅ አለበት በተባልኩበት ሁሉ እየበረረች ትመጣለች አንተ ብቻ መጣች አልመጣች ጠብቅ ደለ ምንም ተስፋ አለ ጠብቅ ጠብቅ ግን እስከዛ ምንድን ነው የማደርገው? ተስፋ እንዳትቆርጥ ብሮ እንዴ አላግጥ ተሽሎሃል አይደል? ኧረ ምን ይሻለኛል ጋሼ፣ ኧረ እግሬ ነው መሞት ነው። ነው የምትሞተው? ማን ግሩም ታሞ ሞቷልና ነው አንተ የምትሞተው? ምን ማለት ነው ጋሼ፣ ለአንድ ሯጭ እግሩ ማለት እኮ አንደበቱ ማለት ነው። አንደበቴ ነው የተያዝኩት። እንደው ምነው ነው አንደበትህንስ እስከ ወዲያኛው በዘጋው ለዛ ብለህ አይደለም እንዲህ አንተስ አጥንቱንም ቅልጥሙንም ሾርባውንም ቅቅሉንም ብለውኝ እንደው አገግሜ ቶሎ ቶሎ ብዬ ወደ ትሬኒንጌ እንዳልመለስ ነሻሽን አውጥተ በባዶ ሜዳ የሰደድካቸው ወደውንም ማታቅበት አለ። ግን መቼ ነው ብሬን የምትመልስልኝ? እሱ አንድዬ ይመልስልህ እንጂ እኔማ በምን አቅም የችለዋለሁ። እና እነሆኝ ተሽሎሃል አደል? ተሽሎኛል ብዬ ለትሬኒንግ ስነሳ እንዶ እንዳለ ሽምድምድ ያደርገኛል። ይከዳኛል ጋሼ። አሁን ይኸው ከዚህ በታች የኔ አደለም። ታዲያ ሰው ከሆነ ለምን በጊዜውና በሰዓቱ አትመልስም? እንደው ጋሽ እንደው ስለነ እንደ ወጌሻ ጋር ውሰደኝ። ግድ የለም አንተ እንደው ካልቻልክ ደግሞ የመታሻውን ብር ስጠኝና በእንፉቅቄም ቢሆን ይሄዳለሁ። እንደው የሚያሽ ነገር ውል እንዲወስዶ እሽት አርጎ ሰባብሮ ይጣለ። ለእኔ ስትል ነው እንደ ተገጫው የሆንልኝ ቢሳካልኝማ ለአገር የነበር የሮጥኩት ጋሽ፣ ትሰማለህና ከዚህ በኋላ በሳይክል መንገድ ላይ መሄድ ከፈለክ ሳይክልህን ብቻ እየጋለብክ እሺ። እሱን አስተካክላለሁ ጋሼ። አንተም ታዲያ የጠቦቷን ነገር አስተካክል፣ የማገገሚያውን። ይሄ አጥሚት ሾርባ ቅቅል፣ ምናምን ያልከውን አደለ? አዎ ጋሽ እንደሆነ የልባው ቃቆነ አቀያለሁ እኮ በእኔ እንደው አጨክንም

ዘሩ መኝታ ቤት እስኪ ወጣ በልና። አንተ ይንጆቹ አይደለም፣ አድሬ ልምጣ። ይሄን ነው የምትፈልጊው? በፍርዱ እኔ እንደዚህ አይነት ቀልድ እንደማይመች ታውቃለህ። አይደለም አልኩ ደግሞ ምንድነው? ስንት መጽሐፍት የሚነበብባቸው ውብ መናፈሻዎች ባሉበት ሀገር እንደው እንደ ድሮ አልጋ ላይ የተጋድመህ መጽሐፍ አነባለን? ኧረ አላልጋውም ዘንለት እሺው ምንድን ነው አደርግም? እወጣ ብለህ የተሰሩ መሰረተ ልማቶችን እያየ እያደና ኢንጆይ አርጋቸው፣ ወክ አርግ። እኔ እምቢ ብያለሁ። አንተ በእኔ ታፍርብኛለህ እንዴ? አብረን ወክ እናደርግ ብንል እንኳን ከፍቅር ይልቅ የተገኘውን ነገር ነው ምትዘባረቂ። ለምሳሌ ለምሳሌ ጥሩ ታሪክ። ዛሬ በጣም አምሮብሻል ብልሽ፣ ዛሬ ነው ውበት የተገለጠልህ ትኛለሽ። እና ዛሬ ነው የተገለጠልህ፣ ይሄው የኔ ውድ ስልሽ ስለ ኑሮ ውድነት ታወሪኛለሽ። ስለ አንቺ ውበት ሳውራ ደግሞ ስለ ከተማ ውበት ዘረዝርልኛለሽ። የእኔ ውድ ባለቤት ይቅርታ አድርግልኝ፣ ሂዜን ውጭ አሉ አስተካክላለሁ። እሺ እኔ በነገራችን ላይ ከከተማ ግብርና ስራዎቻችን መካከል አንዱ እንማን ነበር? ውጤቱ ማር ነው። ከማር ደግሞ ሰም ይገኛል። ሰም ደግሞ ጧፍ ይሆናል። የቤቱ ይብቃል ጭቅጭቃችን። አደባባይ አይውጥ ያልኩሽ እኮ ለዚህ ነው። አደባባይ ስትይ አራት ኪሎ አደባባይ አቡነ ጴጥሮስ አደባባይ ላይ የሰራናቸው ስራዎች አይተሃል። በፍርድ የሙት ባየኋቸው ቁጥር እንደ አዲስ ነው። ሴት ማረከ አእምሮ ታዲኳ፣ ነገርሽኝ እኮ በጣም ያምራሉ እኮ። እኔ ባል ታዲያ እነዛን ውብ ቦታዎች እያየ ነው ፍቅራችንን እንደ እንዳዲስ አንኮበኩም።

ከዚህ ጉብኝት በኋላ ቤታችን መጠነኛ የራት ፕሮግራም አዘጋጅተናል እንዲ ለምን ቤታችሁ ያሰባችሁበት ሆቴል አጋብዙ ነው ሻሽዋ አስታጥቶ ጨባራውን ያሟል የሆቴል ምግብ ፈጽሞ አይስማማውም አይስማማውም ስለዚህ ልሽ እቤት ሄደን የተዘጋጀውን ቀመስ አርጋችሁ ትመለሳላችሁ ግበት ወጥት ግበት ወጥት ምን ያደርጋል ከገባ ላይ ቀርማ በደንብ መጫወት አለብን ወይ ለባህል እናድርገው እንዲ

ምን ይላ እና እነዚህ ሁለት ሴቶች በዛ ወጥተው መቅረታቸውን ታውቃላችሁ አይደል? ወጥቶ ከመቅረት ይረእ ምነው አሜን ይባላል እኮ በአሜን ይቀራል። አ ልጅ ስም አፍ ላይ እንዳመጣልህ አትለድፍ። አቢግን መጀመሪያ ቤትህን የአንተ ገንዘብ አይገኝም። ስም ብቻ እኮ ነው ፊትለፊት ያለው ይወይኔ ዳ ዳሌሽ መሆነ ረጋ አንቺ እያየሻትም ነበር። ይሄ ደግሞ እያየሻሚገኛልኔዛ በዚህ ዳሌ ጦርነት ነው የሚነሳው። ኦሪጅናሎቹ ጠፍተዋል። አርቲፊሻል ዳሌ ጠፋ ብለሽ ታጓሪብናለሽ። ረጋ ይባላል። ቀዝቀዝእወይፈች የገዛ ልጆችህንም። ኧረ አሁን ያንተን ችግር ማን ይዞ ይጠፋል? ምን ደግሞ ስልካቸውም አይሰራም እኮ እኔ ግን ይሄንን እንዳለ ይዘው ይጥፉና እዚህ ቤት ውስጥ ትልቅ የሆነ ዋና የዳሌ ጦርነት ተስማምቶ ነው ግን። ሶስተኛው የዓለም ጦርነት በምን እንደሚነሳ ታውቃላችሁ? አታቁ። በዳሌ ነው የማፊ እንዳሌ አቢ ትወስዳለች። ከዛ አቢዛ ትጠፋለች። እሷን ፍለጋ በቃ ስንንከራት ጠልቂት ይጀመራል። እስከ ፍጻሜው ድረስ ሊሄድ ይችላል። አናቅም። እናንተ ትቀልዳላችሁ አደል? ዘሩም ሰላም አስከባሪ ይልካል፣ ግን ያው በጀት ስለማይለቅ ጦርነቱም አይበርድም። ምንድነው? ምንድነው እንዴ? አባቢ ተመስገን። ምንም ማለወሰዱብኝ እንኩቶ አንተ ድሮ ሲኖር ሀር የሚጠፋው ቁንከፍ። ላነቃቃችሁ ብዬ እኮ ነው። ይዛ የቱ ዳሌው እንዳይጠፋ ነው ቀልዱ። ግን ቀልድ ነው። እነዚህ ዳሌዎች ማን ነው? እነዚህ ልጆች የት እንደሄዱ የነገሩ ነገር አለ። እስከማስታውሰው ድረስ እስክንመጣ ድረስ ኩሽናውን አደራ ብለውኛል። ታዲያ ይህ ያልካሳሰባቸው ሸንቁጥ አድርገው ይዘው ታሄዱም ነበር ኩሽናውን ሰራችልኝ በል፣ እጭ እጭ ማሳመን ያቅታል። አብረን አይደል? እንዴው ነው ታዲያ? ምንድን ነው ያልከኝ? የእኔ በስሏል፣ የአንተስ ደረሰልህ ወይ ማለቴ ነበራ ነው እንዴ? ነበር። አጠፋ። አጠፋ። ምንድነው አጠፋ? አጠፋ አስታጥቂ። ለከርሞ ግን ምቴ አትበለኝ። ምቴ አትበለኝ ያልኩህ ምቴ አትበለኝ። አንተ ገንዘህ ነው አይደል? ታዲያ ገንዘህ ነው አይደል? ነበራ። እኔ ደሞ ቀብር ያሳያል። ያን ጊዜ እንግዲህ አስታውሰኝ። ምኑን? ለቅሶ ደርሳለሁ። ደስ አንተ ደግሞ እዚህ ና፣ አሁን ተነስ። እንዴት እኔ ከዚህ እግሬን አላነሳም። እንደውም እግሬ ነው ለተመረው። ጌታ እዚህ መተኛት አይቻልም። ለምን? የከተማውን ውበት እያደነቅን እናዝግም። ተነሳው፣ ተነስ አልከኝ። እንግዲህ ምን ይደረጋል።